ለዓባይ ባንክ አክሲዮን ማህበር ባለአክሲዮኖች የጠቅላላ ጉባኤ ጥሪ የዓባይ ባንክ አክሲዮን ማህበር የባለአክሲዮኖች 16ኛ መደበኛና ስምንተኛ አስቸኳይ ድንገተኛ ጉባኤዎች ኅዳር 6 ቀን 2018 ከጠዋቱ ሁለት ሰዓት ጀምሮ በአዲስ አበባ ካዛንቺስ አካባቢ በሚገኘው ኢንተር ሌግዤሪ አዲስ ሆቴል ይካሄዳል። ስለሆነም የባንኩ ባለአክሲዮኖች በተጠቀሰው ቀን፣ ሰዓትና ቦታ በጉባኤው ላይ እንድትሳተፉ የባንኩ የዳይሬክተሮች ቦርድ ጥሪውን ያስተላልፏል። የጉባኤውን አጀንዳዎች አጠቃላይ መረጃ በተመለከተ ጥቅምት 2 እና ጥቅምት 9 18 በወጡት የአማርኛ ሪፖርተርና አዲስ ዘመን ጋዜጦች እንዲሁም በባንኩ ድረገጽ ላይ ማግኘት የሚቻል መሆኑን እንገልጻለን። የባንኩ ባለአክሲዮኖች ወይም ሕጋዊ ወኪሎቻቸው ብሔራዊ መታወቂያ ወይም ፋይዳ፣ የታደሰ የቀበሌ መታወቂያ፣ ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒውን በመያዝ በግንባር በመገኘት ወይም የባለአክሲዮኖች ሕጋዊ ተወካዮች አግባብነት ካለው የመንግስት አካል የተሰጠ ውክልና ሰነድ ዋናውንና ፎቶኮፒውን፣ እንዲሁም የወካይና ተወካይ መታወቂያ ዋናውንና ፎቶኮፒውን ይዛችሁ በጉባኤው ላይ መሳተፍ የምትችሉ መሆኑን በትህትና እናስታውቃለን። በጉባኤው ላይ በግንባር መገኘት የማትችሉ ባለአክሲዮኖች ከስብሰባው ሁለት ሶስት ቀን ቀደም ብሎ ባንኩ ድረስ በመቅረብ የተዘጋጀውን የውክልና ቅጽ በመሙላት ተወካዮቻችሁን ማሳተፍ የምትችሉ መሆኑን በአክብሮት እንገልጻለን። በተጨማሪም ጆሞ ኬንያታ መንገድ ዝቋላ ኮምፕሌክስ ህንፃ በሚገኘው የባንኩ ዋና መስሪያ ቤት በግንባር በመቅረብ ተጨማሪ መረጃ ማግኘት የምትችሉ መሆኑን እናሳውቃለን። የዓባይ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ ዓባይ የታላቅነት ምንጭ